ክረምትን ማስቀረት አንችልም። ክረምት ሲመጣ ግን ጥላ እንገዛለን፣ ጃኬት እንገዛለን፣ የሚሞቁ ልብሶችን ለብሳለን። ጽጌረዳ አበባ በእሾሁ ተከባ ግን በጣም አብባና አምራ እንደምትታየው እመቤታችንም፣ አበባ የፍቅር መግለጫ ነው፣ እንደገና የሀዘንም መግለጫ። ሁላችሁም ክርስቲያኖች እንኳን ለዘመነ ጽጌ በሰላም አደረሳችሁ አደረሰን። እንግዲህ በቤተ ክርስቲያናችን አስተምሮ ወቅቶች በአራት ይከፈላሉ። ከሰኔ 26 እስከ መስከረም 25 ያለው ወቅት ዘመነ ክረምት ተብሎ ይጠራል። ከመስከረም 26 እስከ ታህሳስ 25 ያለው ዘመነ መጸው ወይም ዘመነ ጽጌ ይባላል። ከታህሳስ 26 እስከ መጋቢት 25 ያለው ደግሞ ዘመነ በጋ ወይም የበጋ ወቅት ይባላል። ከመጋቢት 26 እስከ ሰኔ 25 ያለው ደግሞ የጸደይ ወቅት ተብሎ ይጠራል። አራቱ ወቅቶች ጊዜያቸውና ወቅታቸውን ጠብቀው እንደሚፈራረቁ ሁሉ ክርስቲያኖች በህይወታችንም ክረምት አለ፣ በጋ አለ፣ መጸደይ አለ፣ መጸው አለ። በክረምት ገበሬው ከላይ ዝናብ እየወረደበት ከታች ጭቀው እያስቸገረው ሾህ እየወጋው በጣም በብዙ መከራና በብዙ መሰቀቅ ዘር የሚዘራበት ወቅት ነው። የሚኮተኮትበት ወቅት አለ፣ እንደምታውቁት፣ የሚያለሰልስበት ወቅት አለ፣ የሚያርምበት ወቅት አለ ደግሞ አጭዶ ደግሞ ይበላበት ወቅት አለ። በህይወታችን በማንኛውም በትዳርም ያለ በቢዝነስም ያለ በብቸኝነት ያለ በስራ ያለ በትምህርት በሁሉም የህይወታችን ክፍሎች እነዚህ ነገሮች አሉ። ክረምት ይኖራል፣ በጋ ይኖራል። የምንዘራበት ጊዜ አለ፣ የምናጭድበት ጊዜ አለ እና እነዚህ አራት ወቅቶችን እግዚአብሔር የፈጠረበት ምክንያት በህይወታችንም ክረምት እንዳለ በህይወታችን በጋ እንዳለ እንድናውቅና እንድንረዳ ነው። ለምሳሌ ክረምትን ማስቀረት አንችልም። ክረምት ሲመጣ ግን ጥላ እንገዛለን፣ ጃኬት እንገዛለን፣ የሚሞቁ ልብሶችን ለብሳለን። ስለዚህ በህይወታችንም መከራ ወይም ፈተና እነዚህ ነገሮች ማስቀረት አንችልም እነዛን ነገሮች ግን የምንቋቋምበትን መንፈሳዊ መሳሪያዎችን መያዝና ገንዘብ ማድረግን እንችላለን። እዚህ ዛሬ በጥቂቱ ስለ ዘመነ ጽጌ ስለ አበባ ወቅት የተወሰነ ልንገራችሁ። በቤተ ክርስቲያናችን አምሳላ ተጽጌ ወይም የአበባ ምሳሌዎች የሚባሉ አሉ። የመጀመሪያዋ እመቤታችን ናት። እመቤታችን በአበባ ትመሰላለች። ነቢይ እግዚአብሔር ቅዱስ ሰለሞን በመኃልየ መኃልይ ምዕራፍ ሁለት ላይ አነ ጽጌ ገዳም፣ ጽጌ ደንጎላት ዘውስተ ቆላት፣ ከመጽጌ ደንጎላት በማእከለ አስዋክ፤ ዘር ሳይወድቅባት ገበሬ ሳይግርባት ሳይጥርባት በበረሃ ያፈራች አበባ፣ የሱፍ አበባ ልክ እንደ ሱፍ አበባ ብሎ እመቤታችንን ነብይ እግዚአብሔር ቅዱስ ሰለሞን ይመስላታል። ልክ ጽጌረዳ አበባ በእሾህ ተከባ፣ ግን በጣም አብባና አምራ እንደምትታየው እመቤታችንም እሾህና አሜከላ ኃጢአት በበዛበት ሁሉ ኃጢአተኛ በሆነበት በዚህ ዓለም ላይ አብባና ንጽሕት ሆና ተገኝታለችና እመቤታችንን በአበባ ትመሰላለች። አንድም አበባ ፍሬን ያስከትላል። የአንድ ዛፍ አበባው ከታየ በኋላ ነው ፍሬው የሚታየው። እመቤታችንም አበባ ሆና ፍሬ መድኃኒታችን ኢየሱስ ክርስቶስ ዓለም ሁሉ የሚበላው የሚጠጣው ስጋውን ቆርሶ ደሙን አፍስሶ የሰጠንን መድኃኒታችንን አስገኝታልናለች አስከትላልናለችና፣ እመቤታችን በአበባ ትመሰላለች። ጌታችን መድኃኒታችን ኢየሱስ ክርስቶስን በአበባ ይመሰላል። ክርስቲያኖች ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ወፅ በትር ምሴ ወያረግ ጽጌም ጎንዱ እመቤታችን በበትር መስሎ ከበትሩ ደግሞ የለመለመ አበባ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ይመስለዋል። ክርስቲያኖች አበባ ዝንቦችም ያርፉበታል፣ ንቦችም ያርፉበታል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዝንብ የተመሰልን ኀጣን እኛ እናርፍበት ምንቀደስበት ነው። ንብ የተባሉ ቅዱሳን ደግሞ ማር ብልጽግናን የሚሰሩበት ነው። አንድም አበባ የፍቅር መግለጫ ነው። እንደገና የሀዘንም መግለጫ ነው። ሰው የሚወደውን ሰው ፍቅሩን በአበባ ይገልጽለታል። እንደገና ደግሞ ሰው ሲሞትም ጉንጉን አበባ እናስቀምጣለን፣ ነጭ አበባ፣ የተለያዩ አበባዎች እንዲሁም የተለያዩ ከለሮች ያላቸው አበቦች የተለያዩ ትርጉም እንዳላቸው በአበባ ዙሪያ የሚሰሩ ሰዎች ሲናገሩ እንሰማለን። እዚህ አበባ የፍቅር መግለጫ ነው፣ የሀዘን መግለጫ ነው። በደስታችንም፣ በሀዘናችንም፣ በፍቅራችንም፣ በጉዳታችን፣ በሁሉ ነገራችን የደስታችን ምንጭ የሀዘናችን ደግሞ መጽናናት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ በአበባ ይመሰላል። አንድም አበባ መዓዛ አለው። ጌታችንም መዓዛው ሙለ ቅዱሳን የቅዱሳን መዓዛ የሚባል አምላክ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በአበባ ይመሰላል። ሌላው ቤተክርስቲያን አበባ ትባላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለ በት ቅዱስ መስቀል አበባ ይባላል። እኛ መመናን ደግሞ አበባ እንባላለን። ለወ እግዚአብሔር ቅዱስ ዳዊት መዝሙር 102 ላይ ሰው ዘመኑ እንደ ሳር ነው ካለ በኋላ እንደ ምድረ በዳ አበባም ይፈነድቃል ብሎ እኛን በአበባ መስሎናል። ነገር ግን አበባ ብቻውን ፍሬ ካላፈራ ተንጀርግጎ ቢታይ አምሮበት ቢታይ ምንም ለውጥ የለውም። እዚህ ክርስቲያኖች እኛ አበባ ነን፣ ግን ምን አይነት አበባ ነው መሆን ያለብን? ፍሬ የምናፈራ የትሕትና ፍሬ፣ የፍቅር ፍሬ፣ የንስሓ ፍሬ፣ የጾም ፍሬ እነዚህን ፍሬዎች የምናፈራ አበባ መሆን አለብን። ይሄ የጽጌ ወቅት አበቦች በጣም ፈክተው የሚታዩ በት እመቤታችንን በጽጌ እየመሰልን ማኅሌተ ጽጌ የምናመሰግንበት የእመቤታችን ስደቷን የምናስብበት ወቅት ነው። እግዚአብሔር አምላክ ሁላችንንም ተንጀረገገ ልብሱን አሳምሮ ነጠላውን አሳምሮ መንፈሳዊ ሰው መስሎ የሚታይ ሰው ሳይሆን የክርስትና ፍሬ የምናፈራ ሰዎች ሁላችንም ያድርገን። ይቆየን።